ባያደርገው ደስተኛ ነበር። አኑ በዚህ ልክ ወርዶ ባላዩ ደስተኛ ነበር። ምክንያቱም እሱ ለፍቅራችን እንደማይገባ እንዳስብ አደረገ ሌላ ሴት አምጥቶ ከዛ ደግሞ ይሄ እኔ ከአንተ ጋር እንደማሳልፎ ቁጭ ብሎ ወይ አውርታቱን ምን ነገር ብሎ ችግር ሲያደርገ የነበረው ነገር ከአኑ የማይጠበቅ አክት ነው።

ይሄንን ነገር ራሱ መሞከር ያስጠላል። ይህ ግን የምትማሩበት ስት የሚያሳፍር ስት። ሰላም የተወደዳችሁን የተከበራችሁ የቼኮሌት ፋሚሊዎች፣ እኛ በጣም ደህና ነን። እናንተ ጋር እንዴት ነው? ቤተሰብ ስራ፣ ሁሉ ነገር ከዋ እኛ ጋር ከሞላ ጎደል ሁሉም ነገር አሪፍ ነው። ግን ደግሞ ሰሞኑን የተፈጠረውን ነገር ያካችላል እና ትንሽ አለመግባባቶች ምናምን ተፈጥረው እያደገ እያደገ መ ምናምን ነገር መስመር እያያዘ ነው እና ፕላስ ደግሞ ይኸኛው ዛሬ ነገር እንግዲህ አያችሁት

መምጣት አልችልም አይነት ነገር ብላል። ክቡ እንዳለ ቲሙ የሚሰሩት እንዳለ በእርግጥ ነው። ከክቡ ውስጥ የምታገኝ ብዛት ብቻ ግን ብዙ ልጆች አሉ። ሚዲያ ላይ የምታውቋቸው ልጆች አሉ፣ ተዋናዮች ምናምን። ነገር ግን ይህን ካራክተር ነው የምትጫወተው፣ ወይም ደግሞ ትልቁ ሰፊው ካራክተር ምትጫወተው ጊዮ ነበረች እና እና ስለ ቡላ ትንሽ እንደነበራት አይነት ነገር ምናምን አወጣ አይ እንደዚህ ማይሆነ ንደሆን ናዝ ነራገ እያታለው እስቲ ከእሷ ጋር ደግሞ የሚኖረን ቆይታ በግድ እናስቀኛቸዋለን። በእርግጥ ማንኛውም ሰው በእሷ ቦታ ላይ ቢሆን ሊሰማ የሚችለ አይነት ነገር ነው የተሰማት ያለው፣ ለምትሰማች ምናምን ነገር ሊላታ ደግሞ ኖርማል። ጊዜ ቀጠርኳት፣ ግን ያለውን ነገር ትንሽ በተቻለ መጠን ፊክስ አድርጌ ወደ ነበረበት እንዲመለስ ለማድረግ ነው ሙዷን። ከዛም ሲያልፍ ደግሞ እኔ የሄደበት ያለውን መንገድ ትንሽ እንደምትገኝ ሆነ። ግን ደግሞ እንደኔ አስተሳሰብ አኔ ጠልቷት ነው እያላሰበኝ። በቃ በገባው ልክ አንደርስታንድ ባደረገው ልክ በቃ ይሄ ነው የሚሻለው ብሎ ስላሰበ እያደረገ ይመስለኛል። ግን ደግሞ ዞሮ ዞሮ እንዲሉ ደግሞ መጨረሻው አሪፍ ይሆናሉ እያላስበኝ። ስለዚህ በእንደዚህ አይነት ሁኔታ ላይ መጠቀል ትንሽ ከባር ስለሚሆን ነገር በተሻለ ይመጣል እንዲስተከል ለማድረግ ጥራለው ግን ግንም ደግሞ ኪዩ ተረፍ ነው እየጋ እስቴት በደረሰ ግብ ሶገር ካወራን በኋላ ሰላም ጋርም ሂጄ አንዱ ጋርም ሂጄ ሁሉንም ነገር ትንሽ ለማጣራት ነገር እሞክራለሁ ያለውን ነገር ምናምን ነገር ረጋ ብለው ቆም ብለው አስበውበት በስርዓት እንዲወስኑ ለማድረግ የተሻለኝ ነገር ለማድረግ እሞክራለሁ። ከዛም በዘለለ ደግሞ ኦልሬዲ ሪና ኪያን ሊያገናኘን የሚችለው እዚህ ቲም ውስጥ የምንሰራው ፊልም ነበር። ኦልሬዲ ሱሊያ አልቀል ሰላሳ ክፍል ነበር የተስማማነው አልሬዲ ሰላሳ ክፍል ዛሬ ወይ ነገ ምናምን ያልከኝ እሱ ካለቀ በኋላ ከእሷ ጋር የምንገናኝበት መንገድ በጣም ጠባብ ነው የሚሆነው። አስፈላጊ ከሆነ አለመገናኘትም ይቻላል። ስለዚህ ትንሽ ጊዜ ነው የቀረን፣ አንድ ቀን ሁለት ቀን ነው የቀረን። ከዛ በኋላ እኔ እና እሷ የምንተያይበትም ነገር ላይፈጠር ይችላል። ሰው ትልቁ ችግር እኔ ከሆንኩኝ በዚህ በዚህ አጋጣሚ ይሄም ነገር ፊክስ መደረግ ይችላል ማለት አለመገናኘት መገናኘት እንችላለን። ስራ ነበር የሚያገናኝ ስራ ኦሬዲ ሲያልቅ እኔና እሷ የምንገናኝበት ነገር እያበቃለታል ማለት ነው። አንዳንድ ጊዜ እኮ ብሶታችሁንም ጭንቀታችሁንም ምናምን የምታወቁት አጠገባችሁ ለምታገኙት ሰው ምናምን ነው ኦሬዲ እኔን ማታገኘኝ ከሆነ የምታገኙት ሰው ገብታችሁ አላሳ ሰው ከዛ አንጻር እኔን የማታገኘኝ ከሆነ የምታገኝበት ኦፖርቹኒቲዎች ምናምን ነገር የሚጠቡባት ከሆነ እሷ ጋር በመምጣት ምናምን በብዛት እንገናኘውና፣ በፊት እኮ የሆነ ረጅም ጊዜ ምናምን አልተያየንም ነበር። ያው አንዳንድ ጊዜ ስራችሁ የተራራቀ ቦታ ላይ ቤት ሲሆን የፈለገ ሙሀበራ እራሱ ቢኖራችሁ የምትገናኝበት መንገድ ይጠባበታል። በደንብ ሊያገናኛችሁ የሚችለው ሰፈር ውስጥ የምትውሉ ከሆነ የሰፈር ልጅ ጋር ነው፣ ስራ ቦታ ደግሞ ከስራ ባልደረባችሁ ጋር ነው በደንብ ልትገናኙ የምትችሉት። እና አሁን ባለው ሁኔታ እኔም አሁን ኪ የተገናኘን ያለ ነው እኔና ኪያ አንድ አይነት የስራ ቦታ ስላለን አሁን ደግሞ ኪያ ከሚቱ ስለሚመጣ የመገናኘት እንትኖች በጣም ሰፊ ናቸው እና ከዛ ከዛ በዘለለ የምንገናኘበት ነገሮች አይኖርም እያስባለሁ እና ይህንንም እስቲ እንደ ሀሳብ አንስቼለት፣ እሱ ጋር ሄጄ ያሁን ኪዩ ለራት እና ከዛ በኋላ ያሰብኩት ነው እሱን አናግረዋለሁ ብዬ ነው ያሰብኩት። እሱን ማናገር በነገራችን ላይ ስሜት ላይ ሆነ በጣም አስቸጋሪ ነገር ነው። ብቻችን ስ ሰላም ማግኘት ምናምን ነገር እሷንም ለማውራት ምናምን ሞክራለሁ። ብቻ ግን አሁን ጉዳይ ኪያ ስለሆነች ኪያ ስትመጣ ኪያ ያለውን ያለው ነገር ነገር አብረን እናወራለን። እስከዚያው ድረስ ግን አብራችሁን ቆዩ። እንግዲህ ቸኮሌት ካፕል ስራ ይዘው ብዬ ነው የመጣሁት፣ እና ደግሞ ቸኮሌት ካፕል ስራ እንደ ጊዜ ኮሜንት ምናምን ገብቻ ብቻ ያለው ተወዬ ምንድን ነው ጠፋህ ምናምን ምትሉኝ ወዳጆች ያላችሁ እና አልጠፋውም ቶያቲ በሚል ወይ ደግሞ ቲምቲው በሚል አካውንት አለኝ እዛ መታችሁ ሰብስክራይበር ቪዲዮ ቶሎ ቶሎ በተለይ ደግሞ እዛው ሆናችሁ አረብ ሀገር ሆናችሁ ወይ ደግሞ ከአውሮፓ ሆናችሁ ብቻ ከሀገር ውጭ ሆናችሁ የሆነ ሶሻል ሚዲያ ላይ መንቀሳቀስ የምትፈልጉ ፓርስፔት ምን ማድረግ የምትፈልጉ ካላችሁ ምናምን ነገር እናንተን ሰፖርት ማድረግበት ይቻላል ነው በዛው ከቅርብ ጊዜ ጀምሮ ከዚህ በፊት አድርግ ነበረ የካብከት ቲሪያሎች እንሰጣለው በቀልነት ያስፈልጋል ብዬ የማሰበውን ነገር ቲክቶክ ክሬት ከማድረግ ጋር ዩቲዩብ ከመግበት ጋር ከአጠቃቀሙ ጋር ከእያንዳንዱ ነገር ጋር እናንተ ፓርት ታይም መስራት የምትችሉት ነገር በተለይ ደግሞ ባለሙያ ስትሆኑ ኦፔሽናችሁ ሙያ ተኮር ነገር ሲሆን ምናልባት ሴቶች ሆናችሁ ኩኪንግ ላይ ማለት ምግብ ማብሰል ላይ አሪፍ ልትሆን ትችላላችሁ፣ ወይ ስነ ውበት ላይ ምናምን፣ ፔንቲንግ ላይ ምናምን ብቻ ባላቸው ሙያ ሆናችሁ እዚያው የምትሰሩበትን ነገር እግረ መንገድ የምንያው ፐርሶናሊቲን ሼር ከማድረግ በዘለለ እንደዚህ አይነት ቲዩቶሪያሎች የምናምን ነገር እሰጣለሁ እና ይህንም ቪዲዮ ስታዩት ኮሜንት ላይ ፒን አደርግላቸዋለሁ። የመጀመሪያው ላይ ኮሜንት ስትከፍቱ ሊንክ ታገኛላችሁ። እሱን ከፈታችሁት የእኔን አካውንት ታገኙታላችሁ። በሰብስክራይብ ባድርጉ፣ ከዛ እንማማራለን ማለት ነው። እናንተም ያለው ነገር ሼር ታደርጉኛላችሁ፣ እኔም ሼር አደርጋቸዋለሁ በዚያው አጋጣሚ

ዛሬ መጨረሻ ቀን ስለሆነ የፊልሙ መታሽ ሰርተሽ ቀሪ ገንዘብም አለሽ ተቀብለሽ እዚህ ፍንጥርና እንትኛለሽ አጥኚ ለዛሬ ታዲያ በነገራችን ላይ ተመልካቾቻችን ለእናንተ ነገር ጀባት በላችሁ፣ ምክንያቱም የቲሙ ትልቅ ተከፋይ እሷ ነች። እና እና ግን ሀብት እንዴት ነው?

እና ምንድን ነው ያስደበረሽ? ለምን ደበረሽ? እንዴት ደበረሽ? ለምንስ ነው የሚደብርሽ የሚለው ነገር፣ የኔም ቤተሰቦች በጣም ነው የሚወዱ። ስለዚህ ያጋጣሚ እኔም በጣም ነው የሚወዱ። ያቺን ጥቁር ጨረቃ አምጣልን ነው ባለፈው ስልሽ ሰምተው እኮ ነው። ጥቁር ጨረቃ አምጣልን ነው ነገር እያሉ ነው። እና ቆየሽ፣ እኛ ቤት ከመጣሽ። እንዴት ናችሁ? ሰላም ናችሁ? የቤተሰቦች ደህና ሁኑልን ያርግል ድን እስቲ በአረበኛ የሆነ ነገር ያቸው እስቲ፣ ብዙ የኛን ኦዲንስ ስናየው ፐርሰንቱ ወደዛ ለአረብ ሀገር ነገር

ስራ ይኸውልሽ። ያላንቺ ምንም አይሰራም። ሰው እንዳለ ም እየጠበቁሽ ነው። እና እኔ ጋ ደግሞ ትንሽዬ ቆይታ አላት አላትና ከበዛ አስር ደቂቃ ነው ወስድ እዛ በኋላ ብዙኝ ስሜት እየተሰማኝ ነው። ታዲያ ወደ ጉዳችን ስንገባ ምን ነው? ኪያ ምን አስደበረሽ? ትንሽ ከቤት መውጣት ምናምን ነገር አስጠላ ከባቢ ስሜት ሲኖር ብዙ ጊዜ ማለት ነው። በጣም ብዙ ጊዜ በጣም ይመካላ ሲሪስ ቶፒክ ምናምን ነገር ሆኑ ይቀልዳሉ። የምቀልደው ግን ስሜት ሳይሰጠኝ የሰው ሆኖም ሳይሰማ ምናምን ቀርጾ ምናምን ሳይሆን ከኔጋ እንኳን አትሊስት ከኔጋ ሲሆን እሺ ኢንጂኒየር ምናምን ከማሰብ አንጻር ነው። ግን ደግሞ ማዳመጥም ትልቅ ነገር ነው። አዳምጥሻለሁ። ከዚያ በኋላ ዞሮ ወደ ቀሉ መለሳለሁ። ምንድን ነው ሁሉም ነገር ደስ አይልም። በቃ ባጭሩ ያሰብከው ነገር እንዳለ

በእንደዚህ አይነት ሁኔታ ላይ ሆነሽ ራሱ እኔ ኮሚት ዶነሽ አንድ ስራ ላይ ምናምን ያለሽ ኮሚትመንት በቃ የሚገርም ነው። ማለት በዚህ አጋጣሚ ሳላደንቅሽ አልቀርም። በዚህ አጋጣሚ ተመልካቾቻችን በጣም ነው ሀሳብ ለሀሳብ የምንግባባው። በሀሳብ መግባባት ማለት ግን ላይክ መፈላለግ ነው ብዬ አላስብም። ላይክ እኔ እንደ ታናሽ እህቴ በጣም ነው መውዳት፣ ግን ይህን ነገር ና ፕሮፍ ማድረግ አይጠበቅብኝም ማለት፣ የውስጤን እኔና ፈጣሪ እናውቀዋለን። እና ያናል ለማስረዳት መጣሪያ አለብኝ አይመስለኝም። ግን በቃ እሷ ምርጥ ወዳጄ እህቴ ማለት እንደዛ ነው ስሜት የሚሰማ እሷ ግን እንደዛው ነው። እና እንዳንድ ጊዜ በመሀል ሴጣን ሲገባ መስመር ይስትና የሆነ ነገር ይቀይራል ነው እ እኔ እንደው እንዲሁ ከልጅነቴ ጀምሮ የሴት ጓደኛ የሴት ጓደኛ ስላቸው ቤስ ፍሬንድ ምናምን የሴት ጓደኛ አይመችኝም በቃ ከያዝኩም ትምህርት ቤት እራሱ ጀምሮ ማለት ነው። የወንድ ጓደኛ ነው የሚኖረኝ። እኔ እንጃ። አሁን ለምሳሌ ብዙ ሴቶች በጣም ፊት የሚያደርጉት ወይም ደግሞ በጣም የሚግባቡት ከወንድ ጓደኛቸው ጋር፣ ወንዶችም ደግሞ ከሴቶች ጋር እኔ ግን ከወንድ ጋር ነው ፊት የማደርገው ምናምን ጓደኝነት ግን አይረብሽኝም። እንደ ወንድ ጓደኞቼ ነው። በዛ ልክ ቀለል እያላችሁ ለማለት ያህል ነውና፣ በዚህ አጋጣሚ ግልጽም ለማድረግ ያህል ነው። እኔ እና ኪያ ምንም አይነት የዓይን ንካ እንኳን ነገር የለም። ውስጣችን እናውቀዋለን። ሲዘል ደግሞ ወንድሜ ነው ወንድሜ ነው ብዬሽ ማስበው እና ተመልካቾችም በእንደዚህ አይነት ነገር ላይ ትንሽ ውዝግብ ነገር ስላሉ ለማጥራት ያህል ነው። ብቻ ወደ ጉዳያችን ለመረሰስ ማውራት ካልፈለግሽ መዝለል ይችላል። እኔ እጠይቅሻለሁ እንጂ ጠመለለሽ ትንሽ ተባብሮኝ ነበር። ሰሞኑን ነበር ከለ ከአንተ ጋራ ኖርማል እንጂ እያደረግን ነበር። ስራ ውስቶብን ነበር። መጫጫ ነበረብን። ሰላም ለመሆን መናፈሻ ነው የገባነው። ከዛ ባለፈ ምንም አይነት ነገር አላደረግም። ከዛ ስህተት ናቸው ብዬ የማስባቸው ነገሮች ስህተት አልሆን አሉ። ግን ደግሞ እኔ ስህተት አልሰራውም እያልኩ ሳይሆን ወይ ስህተቶቹ እንትን እንዲሉ ስታቸው ድጋሚ ስህተት እየተሰራ ነው ያለ። አኑ እንደዚህ ያደርጋሉ። ስ ባንዴ እንደዚህ ሴት ያመጣል ማለት ግን ቆይ አንቺ እንዴት ያሰብሽ? እኮ የሚያምሩ ይመስልሻል? ምንም ባይሆን ይህንን ነገር ራሱ መሞከሩ ወይ ደግሞ ማየት አለባት። አንዳንድ ጊዜ ኦፕሽን አይበዛልሽም ለአንዳንድ ጊዜ ነው። አንዳንድ ጊዜ ምርጫ ታውቂያለሽ እኮ የሆነ ሌላ ጊዜ ችግሮችን ቶሎ መፍትሄ መሰጪ ምናምን ሰው ሆነሽ ምናምን ለሆነ ጉዳይ ግን ለአንድ ጉዳይ ሁለት እንኳን ኦፕሽን መኖርሽ አጋጣሚዎች ች ይፈጠራሉ። አጋጥሞሽ አያውቅም የሆነ ረጋ ብትይ እኮ ኮንሽንስ ብትሆኚ ምናምን ነገር አንድ ሺህ እንትኖችን መደርደር የምትችይ መፍትሄዎችን መደርደር የምትችይ አዛት ሞሜንት ላይ ግን ይከብድሻል የሆነ እና ላይክ እኔም የመሰለኝ መፍትሄ ብሎ ያሰበው ይሄንን ብቻ ሆኖ ታይቶት ነው ማለት ሌላ ሁለት ሶስት ኦፕሽኖች እንዳሉት ቢገምት የሚሞክረው አይመስለኝም። ሲቀጥል ደግሞ ሰላምን እኔም አውቃት አለ ከዚህ በፊት እና ከኔ በኩል ነው ያወቃት ማለት ያናሉ በዚህ ጉዳይ ላይ ባይከፋሽ ባይ ነው። ምክንያቱም ምን መሰለኝ ይከፋኝ አንደኛ ነገር ሲሆን ቀላል አይደለም፣ ተረዳኝ ቀልድ ካላስክ ደግሞ ቀልድ ከሚጫወት ሰው ጋራ ጎትተ ያንን ሰው ህይወት ላይ ቀልድ እንዲጨምር ፈርደን እሷ ቀልዶች የምታበዛ የፕራንኮችን የምሰራ አይነት ሴት ክትሆ ይችላለች። ስለዚህ አንተ ህይወት ላይ ፕራንክ እንድትሰራለህ ወይ ደግሞ ሌላ ቀልድ የሚባለውን ነገር እንድታመጣለ ጎትተ ካመጣሃት ህይወት ቀልድ ሊሆን ነው። እኔ ደግሞ ቀልድ አይደለም ያስት በእርግጥ እሱ ስድስት ዓመት ሊሆን ይችላል ያፈቀ ግን ደግሞ ለሴት ልጅ እንኳን ስድስት ዓመት ስድስት ወር እራሱ እኔ ከእሱ ጋር አሁን ወደ ስምንት ወር ነው ሚሆን የሚ አለ ስምንት ወር እኮት በጣም ትልቅ ጊዜ፣ ብዙ ነገር ያደርግበታል። በጣም ብዙ ነገር ነው። ግን ደግሞ በብዙ ነገር አልፈን በብዙ ነገር ውስጥ ሆነን አሁን ድጋሜ ያላንቺ ምንም አልሆነም፣ ምናምን ምናምን ነገር። እኔ እኮ ከእሱ ጋር መለያየት የፈለግኩት ሰላምን ስለፈለኩ እንለያ የሚለውን ቃል ካፌ ያወጣሁት ጠልቼው አይደለም፣ በጣም ነው ብያለ እየወደድኩት ነው የምንለየው። ለምን ሰላም ማግኘት ስለምፈልግ፣ አውመቱም ሰዓት ላይ ስለሆንኩ፣ በይህ ሰዓት ላይ ፍቅር የሚባለውን ነገር በሰላም ማስኬድ አልቻልኩም። በቃ ብቁ አይደለም ተረዳኸኝ። ያንን ነገር ለፍተህበት ለፍተህበት ለፍተህበት የሆነ ሰዓት ላይ እምቢ ሲለህ በቃ ትተዋል። ሰጥቶ ደግሞ ሌላ አዲስ ነገር ይዘ ይመጣል። ያ አዲስ ነገር ደግሞ በህይወት የማስታወስ ማልፈልገው ነገር እኔ፣ አኑ ከሌላ ሴት ጋር እንደዛ ይሆናል ብሎ ማስታወስ የሚባለው ነገር አልፈልጉም። ተረዳህ አንዳንድ ጊዜ አስታውሳቸው አ ከዚህ ነገር መማር አለብኝ የምትላቸው ስተቶች አሉ። ይሄ ግን የምትማርበት ስተት የሚያሳፍር ስተት ነው። እንዴት ነው አንተ ምን ቢሄን ይዛረፍ? በእርግጥ ሪልም እኮ ጀምሮ ሊሆን ይችላል። ቢጀምርም ጀምሮ ሊሆን ይችላል። ስለ አንዳንድ ጊዜ ያለ እኔ የትም አልሄድም ማለት ወንድም ከባድ ነው። በዚህ አልጠረጠሩ፣ ግን ደግሞ ነው። ምክንያቱም አልጠራጠረውም ማለት እንደ ፍቅር እንደ እንደ አኑ እንደማውቀው ነው፣ ቅጣት የምታክል ጥርጥር የለም። ምክንያቱም አኑ ነው አውቀዋለሁ። ግን ደግሞ አሁን እየተለወጠ ያለ ይመስለኛል በነገሮች እና ይሄኛውን አኑ አላውቀውም። እንደዚህ አይነት እኔ እንደዚህ አይነት ቀሽ ማሰብ የሚያስበውን አኑን አላቁ። አኑ በዝምታ ነገሮችን የሚያልፍ ሰው ነው። አለፈ ከተባለ ይሄው ከኔ ጋራ በመደባደብ ያሳልፈው። እውነቱን እኮ ነው የምነግርህ፣ የምር ሲሪየስ ነው። እንዴት መሰለህ አሁን እኔ ካንተ ጋር ተጣላ አይደል፣ አኑ እዛው ፊት ለፊት ነው የሚልክ። መወርወር ካለበት ይወረውራል፣ መድ መሳደብ ካለበት ይሳደባል እዛው ጋር ፈቱስ። ግን ትንሽ ቆይቶ ይቅርታ ይላል። ይሄኛውን አኑ ግን አላቁ። ይሄ አንተን ለማስቀናት ወይ ደግሞ ካልኩሌሽን የለውም እሱ ደግሞ ያለው። አሁን ግን ያለው ነገር ውሸት ከሆነ ነው ማዝናለሁ። በጣም ነው በጣም አዝናለሁ። ለምን ነው ታውቃለህ? ትቀናለች ብሎ አስበው አውቀናል። ምክንያቱም ፍቅረኛ የነበረው የእኔ ምንድነው ታስብ እ ሁለተኛ ነገር ደግሞ በእኔ አሁን እኔ እያደረግኩት ያልሆነውን ነገር እሱ አድርጋለች ብሎ አስቦ እሱ ሲያደርግ ሳይ ደግሞ በጣም እናድዳለን። አሁን እኔ ከአንተ ጋር ምንም ነገር እያደረግኩ አይደል፣ ማለቴ ፍቅር የምትባለው ነገር የለም። አስጣ አይደለ ጓደኛዬን ለአሁን መወደድ ወንድሜ ማለት ነው አይደለ ከሶፊያ የተናንስ አላየህም። ግን ደግሞ አንተ ክፉ እየሰራህ ነው ተብሎ ክፉ ነገር ሲሰራብ ያስጣልኝ ተረድሀኛ እኔ ያንን ነገር እያደረጉታል እያደረገው ቢሆን እኮ ምንም ነገር አይቆጭም ስላደረግኩ ይደረግብኝ ትላለህ ግን ደግሞ ለፍቅርህ ታማኝ ሆነ እኔ እናንተ እንደውም አሁን ላይ ነው እየተቀራረብን ያለነው በስራው ምክንያት አይደለም በጣም እየተገናኘን ያለነው ምን እያለ ያለነው በስራው ምክንያት እንጂ ከዛ ባለፈ በጣም የምቀራረብ የነበረው ከማን ጋር ነው ከሶፊ ጋር ነበር የምቀራረብ በደምብ ከአንተ ጋር ያቀራረበን ስራ ነው መቀራረቤን እኳ እወዷአለሁ ግን ደግሞ

ማለት ኖርማል አርጊው ልልሽ ምናምን አይደለም፣ ግን በቃ ሁሉም ሰው በጭንቅላቱ ልክ ያስባል። ስለዚህ እሱ በገባው ልክ አስቧል። ስለዚህ ልክ ለኪውን አይሁን ደግሞ እሱ ራሱ የመሳት ላይ ገብቶት ይቅርታ ማለት የማይቀር ነገር ነው ይመስለኛል። ከዚህ በኋላ የሆድ ይቅርታ ቢለኝን ይቀብሩ ሰይም

ይሄ የሆነ አይደለ አላስፈላጊ ንክክር አስይለ በቃ አለ አይደለ ያግፈኛል፣ ይስመኛል ምናምን። ግን ከዛ ይሄ ወጣ ያሉ አይነት ነገሮች ማያደርግ ሰው በደምብ ሴት ልጅ ነው የሚያከብረው አይነት። ይሄ ምን ያመለክተ? ላይክ በቃ ሁን ብሎ አንቺ ለማስቀናት ነው አንቺ ደግሞ ለማስቀናት ነው። ያወርዳል። መንገዱ ልክ ነው እያልኩሽ አይደለም ኪያ ግን እንደሚወድሽ ነው የገባኝ አሁንም እንደሚወድሽ

ሌላ ሴት ምናምን ይዞ ማምጣቱ ለእኔ ነው ኖርማል ነው። እኔን ከሚያደርገኝ አንጻር እኔ እኔ ወንድሙን ከመጠርጠር የበለጠ አይሆንብኝ ሌላ ሴት ይዞ መጥቶ ምናምን እንዲያቅፉ መታየቱ ያናል ቢግ ዲል አይደለም። ከኔ በእኔ እይታ ሳየው ነው ነው የምልሽ። በእኔ እይታ ሳየው እኔ አብሮ አደጉ ያውም ዘመድ በይን በቃ። እና እኔን በዛ ልክ የሚጠረጥረኝ ከሆነ ያ ደግሞ ገና አሁን ስራ እንገባለን በቃ እንቋጫው መሰለኝ። ብቻ ግን ኪዩ ስለ መውደዱ ምንም አይነት ጥርጣሬ የለኝም እና ደግሞ እሄዳለሁ አሁን ፍቅርንም እሱን እናናግራቸዋለሁ። አንቺ ስላልሽኝ አይደለም ኪዩን እናናግራቸዋለሁ። እንደዚያ እንኳን አይደለም፣ ከኔ የሚጠበቀውን ነገር አትሊስት ማድረግ ስላለብኝ። ምን ነው የምታደርገው አሁን? እሷን ሄደህ ልታወራት ነው? አይ በቃ እሺ ታዩ በቃ። ወይስ እሺ በቃ ታዩ እኔ በራሴ መንገድ የማጣራውን ነገር አጠራለሁ እና ዛሬ ምንድን ነው ስራ መግባትና ወይ ደግሞ አንድነትን ስለሆነ በ በኩል ነው

ሆነ ሊስተካከል ሲል የሆነ ነገሩ ይበላሻል እና ስ የተቻለ መጠን እንግዲህ ለመስተካከል ሞክራለሁ እኔ ራሴ እዚህ አካል ሆኝ ያለሁ ማለት የጸቡ መንስኤ እኔ እንደሆንኩ እስኪሰማኝ ድረስ ማለት ነው። እና ማለት ምንም በቃ እመኑኝ ከማለት ውጭ ምንም ያደረኩት ነገር የለም። እንግዲህ የተቻለ ነገር ከዚህ በኋላ ለማድረግ እሞክራለሁ እና በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን በጣም ትናፍቁናላችሁ። ቻው ቢያቸው።